ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከነዛ መካከል ትላንትና እንግዲህ የአውሮፓ ቻምፒየንስ ሊግ ወሳኝ የሚባሉ ጨዋታዎች መደረጋቸውን የምናስታውሰው ነው። ከጨዋታው በኋላ የተሰጡ አንዳንድ ሀሳቦችን ወደ እናንተም የምናደርስ ነው የሚሆነው። ሌሎች ደግሞ እንደተለመደው በዚህኛው ቻነላችን እንደምናደርገው በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን ላይ በስፋት የምናነሳ ይሆናል እስከ ፕሮግራማችን ፍጻሜ አብራችሁኝ እንትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር አድርጉ። አብራችሁኝ እንትቆዩ በአክብሮት እየጋበዝኩኝ ወደ ዛሬው ፕሮግራማችን በቀጥታም አመራን ከትላንትናው የአርሰናል ጨዋታ ጋር በተያዘ በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። አርሰናል ትላንትና እንግዲህ በኤምሬትስ ስቴዲየም ሪያል ማድሪድን አስተናግዶ ሶስት ለዜሮ በሆነ ውጤት ማሸነፉን በርካቶቻችን እናስታውሳለን። እኛም በጠዋት በነበሩ ፕሮግራሞቻችን ላይ አንስተነዋል። እንግዲህ አርሰናሎች ያልተጠበቀ ውጤት ነው ትናንትና ማስመዝገብ የቻሉት። እንግዲህ ወደ ቀጣዩ ዙር ለማለፍም እጅጉን ጥሩ የሚባሉ ውጤትን በትናንትና ሁለት አስመዝግበው ወጥተዋል። ከጨዋታው ጋር በተያያዘ በስፋት ስላነሳ ነው በጠዋቱ ፕሮግራማችን ላይ። በተለይ ደግሞ ዴክላን ራይስ ያስቆጠራቸው ሁለት አስገራሚ ቅጣት ምቶች ዓለምን እያነጋገሩ ይገኛሉ። አሁን ላይ በተለይ ኳሶቹ የዞሩበት መንገድ በርካቶችን እጃቸውን በአፋቸው ላይ እንዲያደርጉም አድርጓቸዋል። በጣም አስደናቂ ሁለት ጎሎችን ነው ትናንትና ማስቆጠር የቻለው ሚኬል ሜሪኖም እጅግ አስደናቂ አጨራረስን አስመልክቶን ጨዋታው ሶስት ለዜሮ በሆነ ውጤት ተጠናቋል። ከጨዋታው በኋላ በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። አርሰናል ወደ ቀጣዩ ዙር እንደሚያልፍ ነው በርካቶች ግምታቸውን እየሰጡ የሚገኙት። ነገር ግን ሪያል ማድሪድ ደግሞ በሚቀጥለው ጨዋታ ምን እንደሚፈጠር አይታወቅም እያሉ ይገኛሉ። የሪያል ማድሪድ ተጫዋቾች ጁድ ቤሊንጋም በጨዋታው ላይ ሶስት ጎል ብቻ ስለተቆጠረብን በጣም እድለኞች ነን የሚል አይነት ሀሳብን ነው ከትናንትናው ጨዋታ ጋር አያይዞ ሀሳቡን እንዲሁ የሰጠው። የተለያዩ ሰዎች ሀሳቦቻቸውን ሰጥተዋል። የሪያል ማድሪድ አብዛኞቹ ተጫዋቾች ከአሰልጣኙ ጭምር በቀጣዩ ጨዋታ የተሻለ ነገርን አድርገው ቀልብ ሰው ለማለፍ ሙከራዎችን እንደሚያደርጉ ነው ሀሳቦቻቸውን የሰጡት። የአርሰናል ተጫዋቾች ደግሞ በቀጣዩ ጨዋታ ላይ ጠንቀቅ ብለው ጨዋታውን አድርገው እንዲህ ወደ ቀጣዩ ዙር ለማለፍም በትኩረት እንደሚሰሩና ገና እንዳልተጠናቀቀ ገና ቀሪ ዘጠና ደቂቃዎች እንደሚቀሩ ሀሳቦቻቸውን እየሰጡ ይገኛሉ። ከትናንትናው ጨዋታ ጋር በተያያዘ ግን በርካቶች አግራሞታቸውን እንዲሁ ሀሳቦቻቸውን እያጋሩን ይገኛሉ። አርሰናል ትናንትና ሪያል ማድሪድን ሶስት ለዜሮ በሆነ ውጤት ማሸነፍ ችሏል። የማንቸስተር ዩናይትድ የክረምት የዝውውር እቅድን እንመልከት። የማንቸስተር ዩናይትድ ቡድን በክረምት የተጫዋቾች የዝውውር መስኮት ጉልህ የሆነ የቡድን ግንባታ ማካሄድ ይፈልጋሉ። ዩናይትዶች በክረምቱ የዝውውር ገበያ ላይ በቡድን ውስጥ በርካታ ቁልፍ ቦታዎችን ለማጠናከር በማሰብ ኮዲሁ እየተዘጋጁ ነው። ቅድሜ የሚሰጠው ነገር አጥቂ ማስፈረም ሲሆን በዋና እጩነት ደግሞ ቪክተር ኦስሜን፣ ሊያም ዴላፕ ይገኛሉ። እንዲሁም እንዲሁ የመሃል አማካይ የአጥቂ አማካኝና ሁለት የመሃል ተከላካዮችን በመጨመር ቡድኑን ማጠናከር ይፈልጋሉ። ቡድኑ በፕሪሚየር ሊጉ ያሳየው ደካማ ብቃትን ተከትሎም በክረምቱ ትልቅ የመልሶ ግንባታም ይጠበቅበታል። ዩናይትዶች በዚህ የውድድር ዘመን ከአውሮፓ ቻምፒየንስ ሊግ የደረጃ ቦታዎች ርቆ የሚገኝ ሲሆን ለአውሮፓ ውድድር መብቃታቸው ስጋት ላይም እንዲሁ ወድቋል። ቦርዱ የዩሮፓ ዋንጫን አሸንፎ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ ለመግባትም እናም ለትልልቅ ፈራሚዎች ለማግኘትም ይፈልጋሉ። የቻምፒየንስ ሊግ ቦታን ማግኘት በቡድን ውስጥም ተጫዋቾችን ለመሳብ ጥሩ መንገድ ነው ብሎም ያምናሉ። ሩበን አሞሪም የማንቸስተር ዩናይትድ ቡድን መልሶ የመገንባት ዓላማ አለው። የክለቡ ኢኮኖሚያዊ ሁኔታ ከባድ እርምጃዎችን ለመውሰድ ትንሽ ከባድ ሊሆን ይችላል። ለቦርዱ ውስጥ አሁንም የተጫዋቾች እያጭን በመፈጸም የገንዘብ ድጋፍ ለማግኘትም እያሰቡ ነው። እንደ ኮቢ ማይኖ ና አሊሃንድሮ ጋር ናቸው ያሉ ቁልፍ ተጫዋቾችን በክረምቱ ለመሸጥም ዝግጁ እንደሆኑ ጭምር እየተገለጸ ነው እንደ ጊቭሚ ስፖርት ዘገባ ከሆነ የዩናይትድ ስራ አስፈጻሚዎች ትልቅ ዝውውር እቅድን አውጥተው እየሰሩ ነው። በአሁኑ ሰዓት በናፖሊ የሚገኘው ቪክተር ወስሜንን ለማግኘትም ትልቅ ውቅዳቸው ነው። በተጨማሪም መሀል ሜዳውን መልሶ ለመገንባት አቅም ያለውና የፈጠራ ችሎት ያለው የአጥቂ አማካይን በመፈለግ የመሀል ሜዳውን ከፍ ለማድረግም ወሳኝ አላማ አላቸው ነው እየተባለም የሚገኘው ማንቸስተር ዩናይትዶች ለ19 ዓመቱ ታዳጊ ኮከብ ዝውውር ከሊቨርፑል ጋር እየተፋለሙ ነው። ማንቸስተር ዩናይትዶች ከፍተኛ ግምት የተሰጠውን ወጣቱን የኮሞ የክንፍ አጥቂ የሆነው አሳን ዲያውን የማዘዋወር ፍላጎት እያሳዩ ነው። የተጫዋቹን ሁኔታ በቅርብ የተረዱ ምንጮች ክረምት ከመምጣቱ በፊት ማንቸስተር ዩናይትድ እና ሊቨርፑል እንዲሁም ኒውካስተል ዩናይትድም ፍላጎት እየሳበ በመሆኑ ለከቼንዶፍ ሳይድ ቅርብ የሆኑ የመረጃ ምንጮች አስነብበዋል። አሳን ዲያዎ ከኮሞ ጋር እስከ 2029 ድረስ ኮንትራት ያለው ቢሆንም ለመሸጥ ግን ብዙ ጫና የለባቸውም። በተጨማሪም ኮሞዎች በአሁኑ ጊዜ ለተጫዋቹ የሚጠየቁት ግልጽ የሆነ ዋጋም የለም። ዩናይትድ በቅርብ ጊዜ ውስጥ ዲያውን በሲሪ ሲጫወት እንደሚመለከቱ ተስካውቶችን ልከው ነበር። ክለቡ በ19 ዓመቱ አጥቂ ላይ አውንታዊ ሪፖርቶችንም ተቀብሏል ሲል ከቼንድ ኦፍሳይድ መረጃውን አጋርቷል። ሊቨርፑሎች በዚህ ዓመት ወደ ዲያው ለመዞርም እያሰቡ ነው። ነገር ግን አሁንም በሞሐመድ ሳላህ የወደፊት እጣ ፈንታ ላይ ምን እንደሚሆን እየጠበቁ ይገኛሉ። ነገር ግን አሳን ዲያው ወደ ፕሪሚየር ሊግ የመሄድ እድሉ ከፍተኛ በመሆኑ በቅርብ ጊዜ ውስጥም ወደ ትልቅ የፕሪሚየር ሊግ ክለብ መዘዋወሩም የማይቀር ሊሆን እንደሚችል በርካቶች ያምናሉ። የሴኔጋሉ ኢንተርናሽናል ለትልልቅ ቡድኖችም ትክክለኛ አቅም እንዳለው ያሳየ ሲሆን የተጫዋቹን ፍጥነትና ክህሎት ሩበን አሞሪን በኦልትራፎር ለመገንባት እየሞከረ ላለው ቡድንም ተስማሚ እንደሚሆን መገመት ቀላል ነው። ዩናይትድ አሁን በአጥቂ ክፍል ውስጥ ችግሮች አሉበት። ስለዚህ ምናልባትም ለአሳን ዲያዎ እንግዲህ በቡድን ውስጥ ቁልፍ ሚናን ወዲያውን መስጠትም ከባድ ላይሆን ይችላል ነው እየተባለ የሚገኘው። አርሰናል ዣቪ ሳይመንስን እየተመለከተ እንደሆነ ጋዜጠኛው ይናገራል። ቻርልስ ዋትስ እንዳለው ከሆነ አርሰናል በዚህ ክረምት ከብዙ ክለቦች ጋር ስሙ የተያዘውን የአጥቂ አማካይ ዣቪ ሳይመንስን ተመልክተባል ብሏል። ቻርለስ ዋትስ በከቼንድ ኦፍሳይድ አምዱ ላይ ሲናገርም አርሰናሎች በዚህ ክረምት 60 ሚሊየን ፓውንድ ወይም ከዚያ በላይ ሊያስወጥ የሚችለውን ሳይመንስ ላይ የረጅም ጊዜ ፍላጎት እንዳላቸውን ያረጋገጠው። ጃቪ ሳይመንስ በክረምት ለመልቀቅ ፍቃደኛ ከሆነ ሌሎች ትልልቅ ክለቦችም ጃቪ ሳይመንስን ለማስፈረም መሞከራቸው አይቀርምና አርሰናል ኔዘርላንዳዊውን ኢንተርናሽናል ፊርማ ማግኘትም ይችል እንደሆነ ወደፊት የሚታይ ይሆናል። አሁንም ቻርለስ ዋትስ ከአርሰናል ጋር ያለው ግንኙነት በጣም እውነተኛ መሆኑን ያረጋገጠ ይመስላል። የሰሜን ለንደኑ ቡድን ፊርማውን ለማግኘትም ገፍቶ እንደሚሄድም ጋዜጠኛው ተናግሯል። አርሰናል በዚህ ክረምት ብዙ አዳዲስ ፈራሚዎችን ማምጣት ይፈልጋል በተለይም አጥቂ ነገር ግን ቻርልስ ዋትስ እንደ ዣቪ ሳይመንስ ያለ ተጫዋችም ቢያመጡም እንደሚጠቀሙ ይሰማቸዋል የሃያ አንድ ዓመቱ ወጣት በሚቀጥለው የውድድር ዘመን ለአርሰናል በጣም አስፈላጊ የሆነ ፈጠራንም ሊጨምር ይችላል ተብሎ ነው የሚታሰበው ቻርልስ ዋትስ ስለ ቪክተሮስ ስሜ ይቅርታ ስለ ዣቪ ሳይመንስ ሲናገር እኔ የዣቪ ሳይመንስ ትልቅ ደጋፊ ነኝ እሱም በድጋሚም ስሙ ከአርሰናል ጋር የተገናኘ ነው እሱ ከዚህ ቀደም ሲመለከቱት የነበረው ተጫዋች ነው። ዣቪ ሳይመንስ ለአርሰናል አጫወተም ይሆናል ብዬ የማስበው ተጫዋች ነው። ወደዚህ ስብስብም ቢመጣም ቡድኑን የመለወጥ አቅም ይኖረዋል ሲልም ይናገራል። በዚህ ክረምት በአርሰናል በአጥቂ ክፍል ላይ ማጠናከሪያዎች ይጠበቃሉ። ነገር ግን ከአጥቂ ጀርባ የሚጫወት ተጫዋች ለማምጣት ይፈልጋሉ። በእርግጥም በዚያ ቦታ ላይ ተጫዋቾች የሚያስፈልጋቸው ይመስላል። ጃቪ ሳይመንስ በተለያዩ ሚናዎች መጫወት ይችላል። ወደ ግራ መስመርም ወጥቶ መጫወት መቻሉ ለአርሰናል ትልቅ ጭማሪ ነው የሚሆነው። ጃቪ ሳይመንስ ዋጋው ውድ ይሆናል፣ በእርግጠኝነት ከ60 ሚሊዮን ፓውንድ በላይ ያስወጣቸዋል። ዋጋው ችግር ሊሆን ይችላል። አርሰናል ለአዲስ አጥቂና ለአዲስ አማካይ ምናልባትም ቢያንስ 120 ሚሊዮን ፓውንድ ማውጣትም ይኖርበታል። አዲስ ተጠባባቂ ግብ ጠባቂ ማምጣት አለባቸው። ስለዚህም በዝውውር ገበያው ከአርሰናል ከፍተኛ ወጪን የሚያወጣበትም ክረምት ሊሆን ይችላል። በተመሳሳይ ከሽያጭ የተወሰነ ገንዘብም በማምጣት ሌሎች ዝውሮችንም ለመፈጸም ይችላሉ ተብሎ ነው የሚታሰበው። ቼልሲዎች ለላሊጋ ዋጥቂ 40 ሚሊዮን ዩሮ እያዘጋጁ ነው። ቸልሲዎች ከቅርብ ዓመታት ወዲህ በተለያዩ አጋጣሚዎች ወደ ላሊጋው ገበያ ገብተዋል። በክረምቱ አዲስ አጥቂ ለማስፈረም ጥረታቸውን በማጠናከር ላይ ሲገኙ፣ በክረምቱ በድጋሚም የላሊጋውን አጥቂ ለማስፈረም ተዘጋጅተዋል። በ2023 ክረምት ከቪያሪያል ከመጣ በኋላ የተለያየ አይነት ብቃት ያሳየው ኒኮላስ ጃክሰን ላይም ቸልሲ ማሻሻያ የሚሆን ተጫዋችም ማስፈረም እንደሚፈልግ ሚስጥር አይደለም። የፕሪምየር ሊግ ቡድን ሀሳብ ከፍተኛ ጥራት ያለው አጥቂ ተጫዋችን ማስፈረም ነው። ነገር ግን የቅርብ ጊዜ ሪፖርቶች ከሴኔጋላዊው ጋር ካደረጉት ዝውውር ተመሳሳይ መንገድን ሊከተሉ እንደሚችሉ ጠቁመዋል። ቼልሲዎች የቪያሪያሉን አጥቂ ቴርኖ ባሪን ለማዛወር እየተመለከቱ መሆናቸውን ፉትቦል ኢንሳይደር ያስነብበው ዘገባው አክሎም ቸልሲዎች ከኒኮላ ጃክሰን ዝውውር ጋር ተመሳሳይ መንገድን ሊከተሉ ይችላሉ። ፈረንሳዊ ዋጥቂ ባለፈው ክረምት ከባትሴል በ12 ሚሊዮን ዩሮ ለቪያሪያል የፈረመ ቢሆንም የለንደኑ ክለብ በ40 ሚሊዮን ዩሮ ለማዘወር የዝውውር ጥያቄም እያዘጋጀ እንደሆነ በመስማቱ ወደ ፕሪምየር ሊጉ ሊሄድም እንደሚችል ነው መረጃዎች የሚያሳዩት። ቸልሲዎች በቅርብ የዝውውር መስኮቶች ከቪያሪያል ኒኮላ ጃክሰን እና ፊሊፕ ጆርገንሰንን ከ55 ሚሊዮን ዩሮ በላይ አውጥተው ገዝተዋል። አሁን ተጨማሪ ገንዘብም ወደ ቢጫ ሰርጓጆቹ ቡድን ሊያስገቡ ነው። ይሁን እንጂ የላ ዴራ ሴራሚካ ባለሥልጣናት በስፔን እግር ኳስ በመጀመሪያው የውድድር ዘመን ዘጠኝ ግቦችንና ሶስት አሲስቶችን ካስመዘገበው ባሪ ጋር ለመለየት ፈቃደኞች አይደሉም። ቸልሲዎች ባሪ ትልቅ አቅም እንዳለው ያምናሉ። ነገር ግን ቪያሪያሎች ያንን እምነት ይጋራሉ። ለዚህም ነው ከአጥቂዎቹ ጋር መለየትም የማይፈልጉት። የማርሴሊያኖ ጋርሲያ እንግዲህ ቡድን የ22 ዓመቱን ተጫዋች የማቆየት እድላቸው የሚመሰረተው በቀጣይ ዓመት በሚኖራቸው የአውሮፓ ውድድር ሁኔታ ላይ በመሆኑ ለቀጣዩ የውድድር ዓመት የአውሮፓ ቻምፒየንስ ሊግ መብቃታቸውን ማረጋገጥም ቀዳሚ ተጫዋቹን ለማቆየት ዋስትና ይሆናቸዋል ተብሎ ይጠበቃል። ሊቨርፑሎች መሐመድ ሳላህን ለመተካት ሀምሳ ሚሊየን ፓውንድ በማውጣት ጃፓናዊውን የማስፈረም ፍላጎት አላቸው። ሊቨርፑሎች በዚህ ክረምት የሪያል ሶሴዳዱን የክንፍ መስመር ተጫዋች ታኬፉሶ ኩቦን ለማስፈረም አቅደዋል። ቅያዮቹ መሐመድ ሳላህን በኮንትራቱ ማብቂያ ላይ እንግዲህ ይህንን ተጫዋች እንግዲህ በኮንትራቱ ማብቂያ ላይ የሚገኝ መሆኑን በማስመልከት እሱን መተካት ያስፈልጋቸዋል ይሆናል። ስለዚህም አማራጮችን እያዩ ነው ተብሏል። ሊቨርፑሎች በሳላህ ከተለያዩ ስሞች ጋርም መነሳት ከጀመሩ ሰነባብ ተባል። አሁን ላይ በሳላህ ምትክ በሊቨርፑል ዝርዝር ውስጥ ካሉት ዋና ስሞች አንደኛው የሪያል ሶሴዳዶ የመስመር አጥቂ ታኬ ፉሶ ኩቦ ነው ሊቨርፑል በ50 ሚሊዮን ዩሮ ሊያዘዋውሩትም ይችላሉ። የጃፓኑ ኢንተርናሽናል በላሊጋ ያስደነቀ ሲሆን እድሜው ገና 23 ዓመቱ ላይ በመሆኑ በመጪዎቹ ዓመታትን መሻሻልን መቀጠል ይችላል ተብሎ ይታመናል። በአሁኑ ጊዜ በሊቨርፑል ዙሪያ ብዙ መላምቶች አሉ። ስለዚህ ሁሉም ነገር እስኪታወቅም መጠበቅ ያስፈልጋል። ምንም እንኳን ሞሐመድ ሳላ በዚህ ክረምት ነፃ ወኪል ሊሆን ቢቃረብም እንደ ፉት መርካቶ ዘገባ ሳላ አሁንም በአንፊልድ አዲስ ኮንትራክት ሊፈራረም ይችላል ብሏል። ይበርግጥ ለሊቨርፑል ጥሩ ዜና ነው። ነገር ግን ሳላህን ለመተካት እቅድ ማውጣት ግን አስፈላጊ ነው። ታኬፉሶ ኩቦ በዋነኝነት በቀኝ በኩል የሚጫወት ሲሆን በግራ እግሩ ክንፍም ተጫዋች ተመሳሳይ እጮች ስልትም ስላለው ታኬፉሶ ኩቦ ጥሩ አማራጭ ይመስላል። እንደ ሳላህ የተለየ ብቃት ነገር ግን ያለው አይደለም። ስለዚህም ወደፊት የግብፁን ድንቅ ኮከብ ለመተካት ተመራጭ ሊሆን ይችላል። ታኬፉሶ ኩቦ ትልቅ ዋጋ ሊወጣበት የሚገባ ጥሩ ችሎታ ያለው ይመስላል። ነገር ግን እሱ ብቻውን ሳላ ከሄደም የቀረውን ትልቅ ክፍተት ለመሙላት በቂ ላይሆን ይችላል። ስለሆነም ሊቨርፑሎች ሌላ ተጫዋቾችንም ማስፈረም የግድ ይላቸዋል ተብሎ ነው የሚጠበቀው። ሁለቱ የማድሪድ ከተማ ክለቦች ኤንዞ ፈርናንዴዝን የክረምቱ ኢላማ አድርገው እንደሚመለከቱት ይፋ ሆኗል። ቼልሲዎች በፌብሩዋሪ 2023 ኤንዞ ፈርናንዴዝን ለማስፈረም 107 ሚሊዮን ፓውንድ ለቤኔፊካ የከፈሉ ሲሆን ዋጋው የፕሪሚየር ሊጉ የዝውውር ክብረ ወሰንም ነበር። የሪከርድ በዚያው ዓመት ክብረ ወሰን እንግዲህ ክረምት ላይ በሞይስ ካይሴሮ የ115 ሚሊዮን ፓውንድ ተበልጦ ነበር። ፈርናንዴስ ለቼልሲ 97 ጨዋታዎችን አድርገው በ12 ጎሎችና 14 አሲስቶችን ደግሞ ማድረግ መቻሉን የምናስታውሰው ጉዳይ ነው። በተለይ በቼልሲ ሕይወቱ የመጀመሪያ ጊዜያት ላይ ስለ አማካዩ እንቅስቃሴ የጥያቄ ምልክቶች ሲነሱ ነበር። ቼልሲዎች ኤንዞ ማሬስካ ፈርናንዴዝን እንግዲህ ምክትል ካፕቴን አድርገው ሰይመውታል። በዚህ ዓመት የአርጀንቲናዊው ኮከብ የላቀ ሚና መጫወትም ችሏል። እንደ ቲቢ አር ፉትቦል ዘገባ ከሆነ ኤንዞ ፈርናንዴዝ በላሊጋው ግዙፍ ክለቦች ሪያል ማድሪድ እና አትሌቲኮ ማድሪድ ራዳር ላይም ብቅ ብሏል። ተጫዋቹን ለመግዛት ያላቸው ፍላጎትን ለመግለጽ ሁለቱ የማድሪድ ከተማ ክለቦች ባለስልጣናትም ከተጫዋቹ ወኪሎች ጋር እየተነጋገሩ ነው። ፈርናንዴዝ ቸልሲን ለቆ ለመውጣትና በስፔን አዲስ ምዕራፍ ለመጀመረም ክፍት መሆኑን ሪያል ማድሪድና አትሌቲኮ ማድሪድ አበረታተባል። በቅርብ ዓመታት ሪያል ማድሪድ አስደናቂ ስኬት ቢኖረም የ24 ዓመቱ ወጣት አትሌቲኮ ማድሪድን ለመቀላቀል የበለጠ ፍላጎት እንዳለው ተጠቁሟል። ይህ ሊሆን የቻለው ከአርጀንቲና የቡድን አጋሮቹ ጁሊያን አልቫሬስ፣ ሮድሪጎ ዴ ፖል እና ሁሊያን ሲሞኔ ጋርም በሜትሮፖሊታኖ መገናኘት በመቻሉ ነው። ቼልሲዎች ኤንዞ ፈርናንዴዝን ለመሸጥ ከተገደዱ ትርፍ ማግኘት እንደሚፈልጉ ምንጮች ለቲም ቶክ የዝውውር ዘጋቢ ፍሬዘር ፍሬቸር አሳውቀዋል። ቼልሲዎች ከኤንዞ ፈርናንዴዝ ዝውውር 130 ሚሊየን ዩሮ ይፈልጋሉ። ስለዚህም ሰማያዊዎቹ ለሪያል ማድሪድ እና ለአትሌቲኮ ከባድ የሆነ ዋጋን አስቀምጠዋል። የቼልሲ ባለቤት ቶድ ቦህሊ በተለይም ኤንዞ ፈርናንዴዝ በስታንፈርድ ብሪጅ ለማቆየት ከፍተኛ ጉጉት እንዳለው ተረድቷል። አርጀንቲናዊው የ2022 የዓለም ዋንጫን ሲያሸንፍ ቦህሊም እጅጉን ስለወደደው ነበር በቶሎ ያስፈረመው። ቲምቶክ ባለፈው ወር እንግዲህ ፈርናንዴስ ለማስፈረም ሪያል ማድሪድ ያለውን ፍላጎት አረጋግጧል። ሁለቱ ቡድኖች ከዚህ ቀደም በቤኔፊካ ቆይታው ፈርናንዴስን ለማስፈረም ንግግር ማድረጋቸው የሚታወስ ሲሆን በወቅቱም በቸልሲ ተበልጠው ተጫዋቹን አጥተውት ነበር። ሪያል ማድሪድ አትሌቲኮም፣ ሁለቱም እንግዲህ በዚህ ክረምት ማጠናከር የሚያስፈልጋቸው በርካታ ቦታዎች አላቸው። ከበጀታቸው ይህንን ያክል ትልቅ ዋጋም ደግሞ ለአንድ ተጫዋች ማውጣትም እንደማይፈልጉ ነው መረጃዎች እያሳዩ የሚገኙት። የቪላው ዳይሬክተር ሞንቺ የሪያል ማድሪዱን ተጫዋች በአስተን ቪላ መመልከትም ይፈልጋል። የሞንቺና የኡናይ ኤምሪ አስተንቪላ ማጥቃት ክፍሉን በቀጣይ ዓመትም ለማሻሻል በሪያል ማድሪዱ ተጫዋች ቡድኑን ለማሻሻል ይፈልጋሉ። አርዳ ጉሌር በሪያል ማድሪድ ቀጣይ ዓመት ላንመለከተው እንችላለን። ቱርካዊው በካርሎ አንቸሎቲ አስተዳደር ስርም ያለው የጨዋታ ጊዜ ማጣት በክረምቱ በውሰት ውልም እንዲለቅ በረከፍቶ ወለታል። አስቶን ቪላን ፊርማውን ለማግኘት በጣም ፍላጎት ካላቸው ቡድኖች አንደኛው ነው። የእንግሊዙ ቡድን ስፖርት ዳይሬክተር የሆኑት ሞንቺ ወጣቱን የቱርክ ባለ ተሰጦ ለቀጣዩ የውድድር ዘመን የኡናይ ኤምሪ ቡድን ጥሩ ተጨማሪ አድርገው የሚመለከቱታል። ተጫዋቹም ወደ እንግሊዝ ሊሄድ እንደሚችል ነው መረጃዎች የሚያሳዩት። ወደ ነጩ ክለብ ከመጣ በኋላ አርዳ ጉሌር ጥራቱን ለማሳየት ጥቂት እድሎችን አግኝቷል። ሆኖም ግን ጉዳቱና በመሃል ሜዳ የማጥቃት ክፍል ላይ ያለው ጠንካራ ፉክክር በማድሪድ መላመዱን አግዶበታል። ይህም ከማድሪድ ውጪ በወጥነት ራሱን የሚያሳይበትን ቦታ ለማግኘትም እንዲያስብበት አድርጎታል። በተለይም አስተን ቪላዎች በአውሮፓ ውድድር ራሳቸውን ማሳተፍ ከቻሉ ለተጫዋቹ ማራኪ ምርጫ ይሆናሉ ተብሎ ነው የሚጠበቀው። ሞንቺ የተጫዋቹን እድገት በቅርበት ይከታተላል። የተጫዋቹ የአጫወት መገለጫ ከበርኒንግሃም ከተማው ቡድን አጫወት ጋር በትክክል ይጣጠማል ተብሎ ያምናል። ሆኖም ግን ሌሎች ክለቦችም የእሱን ሁኔታ እየተከታተሉ ሲሆን ለተጫዋቹ ብሩ አስደሳች አማራጭም እየቀረበለት ነው። ሪያል ማድሪድ በሚቀጥለው ሳምንት የአጥቂ አማካዩን የወደፊት ቆይታ በተመለከተ ውሳኔ መስጠት ይኖርበታል። ክለቡ አቅሙን ቢያምንም በደንብ ግን እንዲያድግ ለትልቅ ቡድን በውሰትም መስጠት ለእድገቱ ጥሩ መፍትሄም ሊሆን ይችላል። የዝውውር ገበያው ሊከፈት እየተቃረበ ሲመጣ የአርዳ ጉልኤር ሁኔታ ከትልልቅ ርዕሰ ጉዳዮች መካከል አንዱ ይሆናል ተብሎ ነው የሚጠበቀው። የሪያል ማድሪዱ ተከላካይ ከማድሪድ መልቀቁ እርግጥ እየሆነ መጥተዋል። ዳቪድ አላባ በጉዳት ምክንያት በማድሪድ ጥሩ ጊዜውን እያሳለፈ አይደለም። እናም የማሪንጌ ቡድን ቡድኑን ለማሻሻል ከተጫዋቾች ጋር መለየትን እያሰቡ ነው። ዳቪድ አላባ ከሪያል ማድሪድ ተጫዋችነቱ የመጨረሻ ወራትን እየኖረ ይመስላል። የማያቋርጥ ጉዳት በቡድኑ ውስጥም ያለውን ቀጣይነትም እንቅፋት አደርጎበታል። በሜዳ ላይ ሲገኝም ብቃቱ ከተጠበቀው በታች ነው። ማክሰኞ ምሽት በኮፓ ዴል ሬ ከሪያል ሶሲዳድ ጋር በተደረገው ጨዋታ ዳቪድ አለባ በፕሮፌሽናል እግር ኳስ ሕይወቱ ካደረጋቸው መጥፎ ምሽቶች አንዱ ነበር። ተከላካዩ በራሱ ላይ ግብ በማስቆጠር በማድሪድ ደጋፊዎች መካከል ትችት እንዲፈጠርና አሁን ባለው ደረጃ ላይ ያለውን ጥርጣሬ እንዲጨምርም አድርጓል። የዳቪድ አላባ ብቃት በነጩ ቤት በሚቀጥለው የዝውውር መስኮት እንዲለቅም በቁም ነገር እንዲስታሰብ ያደርገዋል። ሪያል ማድሪድ ለአዳዲስ ፈራሚዎች ቡድናቸው ውስጥም ቦታ ለመስጠት ተጫዋቾችን መልቀቅ አለባቸው። በተለይም በተከላካይ መስመር ለውጦችን ሊያደርጉ ዝግጁ ስለተኮነ የዳቪድ አላባ መልቀቅ አያስገርምም ተብሎ ነው የሚጠበቀው። ነጮ ክለብም ለመጪው የውድድር ዘመን ተከላካይ ለማስፈረም በጣም ፍላጎት አለው። እናም የዳቪድ አላባ መልቀቅም በቡድን ውስጥ ቦታ ከማስለቀቅ በተጨማሪም ከፍተኛ የደሞዝ ቁጠባንም ያስከትላል። የ32 ዓመቱ ዳቪድ አላባ በቡድን ውስጥ ካሉት ከፍተኛ ተከፋዮችም አንደኛው ነው። የአካል ሁኔታው ጥርጣሬን እየጨመረ ነው። ሪያል ማድሪድ ለዳቪድ አላባ ዝውውርም ከመደራደርም ክፍት ነው። አሳማኝ አቅርቦት ከመጣም እንደ ዴን ሆችሰን ባሉ ወጣትና ተስፋ ሰጭ ተሰጦችም የተከላካይ መስመሩን ለማደሰም ቅድሚያ ይሰጣል። ዳቪድ አላባ በሳንቲያጎ ቤርናቢው ያለው ጊዜም የሚያበቃ ነው አሁን ላይ የሚመስለው። ሊቨርፑል ኮከቡን ለተቀናቃኙ ኤቨርተን ሊሸጥ እንደሚችል ተነግሯል። በዝውውር ገበያው ላይ ሊቨርፑልና ኤቨርተን በጋራ ሲሰሩ የሚታየው በጣም አልፎ አልፎ ነው። ነገር ግን በዚህ ክረምት ሊከሰት ይችላል ተብሏል። የኤቨርተን ማሰልጣኝ ዳቪድ ሞይስ የሊቨርፑሉን ታዳጊ ቤን ዶክ ትልቅ ደጋፊ ናቸው የሚሉ ዘገባዎች ወጥተዋል። ኤቨርተኖች ተጫዋቹን የማግኘት እድል ካገኙ ሊያስፈርሙት ይሞክራሉ። ከፉትቦል ኢንሳይደር በተገኘ መረጃ መሰረት ቀዮቹ በእንዶክ ለመሸጥ 30 ሚሊዮን ፓውንድ አካባቢ እንደሚፈልጉ ተዘግቧል። በእንዶክ በአሁኑ ጊዜ ከሊቨርፑል ለሚድልስ ቦሮ በውሰት ተሰጥቶ በሻምፒየንሺፕ እየተጫወተ የሚገኝ ሲሆን ለረጅም ጊዜም ትልቅ ተስፋ ተጥሎበት በሊቨርፑል ሰዎች ሲጠበቅ ነበር። ፉትቦል ኢንሳይደር ሞይስ ስለ በኤንዶክ የተወሰነ መረጃ እንደሚያውቅ ተናግሯል። ይህም ያልተጠበቀ ስምምነት እንዲሳካ መንገድ ሊከፍት ይችላል። በኤንዶክ ብርቅ ከሆነው የሁለቱ ክለቦች የዝውር ግንኙነት ሊገናኝ ይችላል። ይህ ዝውር ከተከሰተ በጣም የሚገርም ነው። በሁለቱ ክለቦች መካከል ተጫዋቾች ከተዘዋወሩ ከ23 አመታት በኋላ ለመጀመሪያ ጊዜ ነው የሚሆነው። እነዚህ ክለቦች ለመጨረሻ ጊዜ ዝውውር የፈጸሙት አቤል ዣቪየር ከኤቨርተን ወደ ሊቨርፑል በ2002 ሲሄድ ነው። ከሊቨርፑል ወደ ኤቨርተን የመጨረሻው ዝውውር በ1992 ጋሪ አብሌት ነበር። ቤንዶ ከሴልቲክ ሊቨርፑልን የተቀላቀለው ከጥቂት ዓመታት በፊት ሲሆን ደጋፊዎች በአንፊልድ የመጀመሪያ ቡድን ቋሚ ሆኖ እንዲሰለፍም ተስፋ አድርገው ነበር። ነገር ግን በአርነስሎት ቡድን ውስጥም ለቦታዎች ብዙ ፍክክር አለም። ስለዚህም በዚህ ክረምት ትክክለኛ ዋጋ የሚገኝ ከሆነ የሚሸጡት ይመስላል። ቤን ዶክ ይህንን የመሰለ አወዛጋቢ እርምጃ ሲቀበል ማየት አስደሳች ይሆናል። ነገር ግን በቀሪው የስራ ዘመኑ በሊቨርፑል ደጋፊዎች ዘንድ ተወዳጅነትን እንዳያጣ ሊያደርገውም ስለሚችል ኤቨርተንን ላይቀላቀል የሚችልበት እድል ሰፊ ነው ተብሎ ይታሰባል። ጄሚ ቫርዲ ጡረት የመውጣት እቅድ የለውም ነገር ግን በኪንግ ፓወር የወደፊት ቆይታው እርግጠኝነት አይታወቅም። ጄሚ ቫርዲ በአመቱ መጨረሻ ከእግር ኳስ የመገለል እቅድ የሌለው ሲሆን በሌስተር ሲቲ ያለው የወደፊት ቆይታ ከውድድር ዘመኑ መጨረሻ በፊት የሚወሰን ይሆናል። አሁን ያለው የቫርዲ ኮንትራት በሁለት ወር ጊዜ ውስጥም የሚጠናቀቅ ቢሆንም አጥቂው ከሌስተር አለቆች ጋር በጣም የተቀራረበ ግንኙነት አለው፣ ያም እንዲቆይ ሊያሳምነው ይችላል ተብሏል። ቫርዲ የማያቋረጥ ውይይት ከሌስተር አለቆች ጋርም እያደረገ ነው። ጄሚ ቫርዲ አሁንም በከፍተኛ ደረጃ የመጫወት ፍላጎት ያለው ተጫዋች ነው። ቫርዲ በእግር ኳስ ውስጥም ብዙ ማሳካት የሚፈልጋቸው ነገሮች አሉ። በሌሎችም የፕሪሚየር ሊግ ክለቦች ለሱ አማራጮች ሊኖሩ እንደሚችሉ ቢታሰብም ጄሚ ቫርዲ ከሌስተር ጋር ካለው ፍቅር አንጻር ከክለቡ ጋር የሚለያይበት መንገድም ጠባብ ይሆናል ተብሎ ነው የሚጠበቀው። ጄሚ ቫርዲ አሁንም ቢሆን በኪንግ ፓወር ስቴዲየም አዲስ ኮንትራት መፈረምና በምስራቅ ሚድላንስም 14ተኛ የውድድር ዘመኑን መጫወት ሊቀጥል ይችላል። ቫርዲ ኮንትራቱን ማራዘም ከቻለም በሚቀጥለው የውድድር ዘመን በሻምፒዮንሺፕ የሚጫወት ይሆናል። ቫርዲ አሁንም በትልቅ ደረጃ የሚቀርበው ብዙ ነገር እንዳለ ነው እርግጠኛ የሆነው። የ38 ዓመቱ ተጫዋች በ29 ጨዋታዎች 8 ጎሎችንና ሶስት አሲስቶችን አድርጓል። ሌስተር በፕሪሚየር ሊጉ ካስቆጠራቸው 25 ግቦች 10 ውስጥ ተሳትፏል። የሌስተር ደጋፊዎች ባለፉት የውድድር ዓመታት መጨረሻ ከቫርዲ ጋር የስንበት ፕሮግራም አዘጋጅቶ የነበረ ሲሆን ለክለቡ የመጨረሻ ጨዋታውንም አድርጎ ሊሆን ይችላል የሚል ስጋትን በማህበራዊ ድረገጾች ላይም ተሰራጭተው ነበር። ነገር ግን ሌስተር ወደ ፕሪሚየር ሊጉ ማደጉን ተከትሎ ባለፈው ሰኔ ወር የአንድ ዓመት ማራዘሚያም መፈረሙን የምናስታውሰው ነው። በአትሌቲኮ የዲያጎ ሲሞኔ ፕሮጀክት አብቅቷል። ያለፈው ወር ለአትሌቲኮ ማድሪድ ቡድን የማይረሳ ነው። ለአትሌቲኮ ማድሪድ እንደ አስደሳች ሆነ የጀመረው የውድድር ዘመን በአንድ ወር ጊዜ ውስጥም ወደ ቅዠትነት ተቀይሯል። በላሊጋው ጊዜያዊ መሪነት ላይ ሆነው በቆዩበት ቦታ ተነስተዋል። በቻምፒየንስ ሊግ ሩብ ፍጻሜና በኮፓ ዴል ሬይ የግማሽ ፍጻሜ ውድድር ተሸንፈው በሜዳቸው በመውደቃቸው የዲየጎ ፓብሎ ሲሞኔ ቀጣይነት ጥርጣሬን የሚፈጥር ሆኗል። ለአትሌቲኮ ከባዱ ሽንፈት የሆነው በአውሮፓ ቻምፒየንስ ሊግ በሪያል ማድሪድ የወደቁበት ነው። በአወዛጋቢ የዳኝነት ውሳኔዎች በቡርኖ ላይ የራሱን አሻራ ያሳረፈ ጫና ያለው አሳዛኝ መውደቅም ነበር። ከባርሴሎና ጋር የተደረገው የኮፓ ዴል ሬ የግማሽ ፍጻሜ ሽንፈት ሽንፈትም ሌላኛው ውድቀት ነው። የባርሴሎና ቡድን ከሳምንታት በፊት በሊጉ በዋንዳ ሜትሮፖሊታኖ በባርሴሎና መሸነፉ የሚታወሳል። በሀገር ውስጥ ሻምፒዮና ላይም ያለው ልዩነት ከወዲሁ ጉልህ ነው። እናም ብዙ ላለሙት አትሌቲኮዎች የውድድር ዓመቱ ወይም ደግሞ የውድድር ዘመኑ ካሁኑ ወደ ብስጭት ሁኔታም ተቀይሯል። ያልተፈቱ ከባድ ስህተቶች ቡድኑ ከተለያዩ ውድድሮችም ውጪ እንዳደረገው ነው የሚነገረው። አትሌቲኮ ማድሪድ ባለፉት ስድስት ጨዋታዎች በአንድ ድል ብቻ ነው ያገኘውም። ቡድኑ ከከባባር ስህተቶች እና ደግሞ ሊወገዱ ያልቻሉ የተጫዋቾች ቅጣት ቡድኑ ውስጥም አሳሳቢ ሆኖ እየታየ ነው። በዚህ አውድ ውስጥ ሆኖ ትልቁ ጥያቄም ዲየጎ ሲሞኔ አሁንም ይህንን ፕሮጀክት ለመምራት ትክክለኛው ሰው ነው ወይ የሚለው ጥያቄ ነው። ዲየጎ ሲሞኔ ከመጣ ከ12 ዓመታት በላይ ሲሆን በክለቡ ወርቃማ ጊዜን አሳልፏል። ነገር ግን የእግር ኳስ ውለታ ማብቂያው የቀረበ ይመስላል። አትሌቲኮ ማድሪድ ምንነቱን እንደገና ማግኘት እንዳለበትም የክለቡ ኃላፊዎች አምነዋል። ምናልባትም አዲስ አሰልጣኝ እንዲመጣም አዲስ ምዕራፍ መክፈትም ይችላል ማለት ነው። በአትሌቲኮ ማድሪድ የዲየጎ ሲሞኔ ፕሮጀክት አሁን ላይ ያበቃ ይመስላል እያሉ ነው በርካቶች። ቶማስ ሙለር በባየር ሚኒክ አይቀጥልም። ታላቁ የባየር ሚኒክ ተጫዋች የበባቫሪያን ክለብ ቆይታው መጠናቀቁ እርግጥ ሆኗል። ቶማስ ሙለር እና ባየር በውድድር ዘመኑ መጨረሻ ይለያያሉ። ሙሉ የእግር ኳስ ሕይወቱን በባቫሪያኑ ክለብ ያሳለፈው ድንቁ ጀርመናዊ ተጫዋች በኮንትራት እድሳት ላይ ከስምምነት መድረስ ባለመቻሉ ከቡርኑ ጋር አይቀጥልም። ምንም እንኳን ቶማስ ሙለር ለክለቡ ትልቅ ምልክት ቢሆንም ቦርዱ ግን እንዲሄድ በመወሰኑ በደጋፊው ትችትን አስተናግደዋል። የሙለር የወደፊት እጣ ፈንታ ከጀርመን የራቀ ይመስላል። ለረጅም ዓመታት የባየርን ምልክት ሆኖ የኖረው አጥቂው ራሱን ባልተጠበቀ ሁኔታ ውስጥም ሊያገኘው ተገዷል። የሚያስቀና ሪከርድና ከደጋፊ ጋር የማይቋረጥ ግንኙነት ያለው ቶማስ ሙለር ስራውን በሚወደው ክለብ ለማጠናቀቅ አስቧል። ይሁን እንጂ ከቦርዱ ጋር ያለው ግንኙነት ግን መሻከሩ በቅርቡ ለመልቀቅ እንዲዘጋጅም ምክንያት ሆኗል። ዜናው በቡድን ውስጥ እንግዲህ ጥሩ ተቀባይነትን አላገኘም። ሙለር ሁልጊዜም ከክለቡ ጋር ካሉ ምሰሶዎችም አንዱ አድርገው የሚያዩት ደጋፊዎቹ የራሱን እጣ ፈንታ እንዲወስንም ይፈቅድለታል ብለው ተስፋ አድርገው ነበር። በመልበሻ ክፍል ውስጥ ያለው ቁርጠኝነትና አመራር ባለፉት ዓመታት ወሳኝ ነበር፣ ነገር ግን የስፖርት ማኔጅመንቱ ያለ ሙለር መቀጠልን መርጧል። በዚህ ሁኔታ ቀጣዩ መዳረሻ ዩናይትድ ስቴትስ ይመስላል። ሙለር በርካታ የሜጀር ሊግ ሶከር ክለቦች እንግዲህ እሱን ለማስፈረምም ፍላጎት እንዳሳዩ ተሰምተዋል። የ35 ዓመቱ ጀርመናዊ አሁንም በከፍተኛ ደረጃ የመጫወት ችሎታ እንዳለው ይሰማዋል። በእግር ኳስ መደሰትንም መቀጠል ይፈልጋል ተብሎ ነው የሚጠቀሰው። ዲያጎ ሲሞኔ የማይፈልጋቸው ሶስት ተጫዋቾች አሉ። አትሌቲኮ ማድሪድ የደካማ ውጤት በኋላ በክረምት ከበርካታ ተጫዋቾቹ ጋር በመለየት የቡድኑን ማሻሻያ እያዘጋጀ ነው። ዲያጎ ፓብሎ ሲሞኔ የመጪው የውድድር ዘመን በተመለከተም ጠንካራ ያለ ውሳኔን አድርጓል። በአትሌቲኮ ማድሪድ ቡድን ላይም ከፍተኛ ለውጦች ይኖራሉ። የቻምፒየንስ ሊግና የኮፓ ዴልሬ ሽንፈትን ተከትሎ አርጀንቲናዊው አሰልጣኝ የሚጠበቅባቸውን ነገር ካላሟሉ ተጫዋቾች ጋርም መለየት ጊዜው አሁን እንደሆነ ያምናል። በዚህ ዝርዝር ውስጥ ሶስት ስሞች ያሉ ሲሆን እኚህን የእኚህ ተጫዋቾችን በክለቡ አይቀጥሉም። አንቷን ግሪዝመን፣ ዣቪ ጋላን እና ሴዛረስ ብሊኮይታ ናቸው። የግሪዝመን ጉዳይ እጅግ አሳሳቢ ነው። በተለይም በውድድር ዘመኑ ወሳኝ ጨዋታዎች ላይ እያሳየው ብቃት ከተጠበቀው በታች ነው። ምንም እንኳን ተጫዋቹ የአትሌቲኮ ኮከብ ቢሆንም ፈረንሳዊ በዲየጎ ሲሞኔ እቅድ የሚጠበቀውን ተጽዕኖ አላሳየም። ይህም ለመውጣት ወደ ውሳኔ እንዲያመሩ አድርጓቸዋል የተባለው የግሪዝማን ማረፊያ ሜጀር ሊግ ሶከር ይመስላል። በርካታ ክለቦች እሱን ለማግኘትም እየተዘጋጁ ነው። በሌላ በኩል የዣቪ ጋላን ቀጣይነትም እርግጠኛ አልተኮነበትም። የግራ መስመር ተከላካዩ የአሰልጣኞቹን አመኔታ ማግኘት ተስኖት የነበረ ሲሆን ጥሩ ብቃት ባለማሳየቱ ከአትሌቲኮ ውጪ ሌላ አማራጭ እንዲፈልግም አድርጎታል። ሁሉም ነገር የሚያመለክተው ቪያሪያል አዲስ መዳረሻ መሆኑን ነው። ሴዛር አዝብሌኮታ እንዲሁ በመውጣቱ ላይ ነው። የእሱ ፊርማ እንደተጠበቀው ያልሆነ ሲሆን በአትሌቲኮ በዚህ ዓመትም የሚጠበቅበትን አላሳካም። ዲየጎ ሲሞኔ ቡድኑን የቀይ መስመር ተከላካዩን በተለየ መገለጫ ማጠናከር እንዳለበት በግልጽ ተናግረዋል። ይህም ለስፔናዊው መልቀቅም የማይቀር ይመስላል። አትሌቲኮ ማድሪድ ለቀጣዩ የውድድር ዘመን አቋማቸውንም ለማሻሻል ትኩረትን በመስጠት ጉል የሆነ መልሶ መዋቅርንም ለማድረግ እየተዘጋጁ ይገኛሉ። ማንቸስተር ሲቲን የሚለቅ ከሆነ ጋርዲዮላን በክረምቱ የመቅጠር ህልም ያለው የጣሊያኑ ክለብ። የካታላኑ አሰልጣኝ በጣም አሉታዊ የሆነ የውድድር ዓመትን ያሳለፈ ሲሆን ሲቲን በመልቀቅም እንግዲህ ለመልቀቅም ካሰበ ኤሲ ሚላን ጋርዲዮላን በክረምቱ የመቅጠር ህልም አለው። ኤሲ ሚላን በመጪው የውድድር ዘመን በአሰልጣኝ ስታፍ ላይ ለውጥ ለማድረግ አቅዷል። የሚላን ቦርድ ከፍተኛ አቅም ያላቸው አማራጮችንም እያጤን ነው። በጄሪ ካርዲናሌና በጆርጂዮ ፋርላኒ የሚመራው የሮሶኔሪ ቦርድም የቡርኑን ቀጣይ ሁኔታም ለመወሰን ወሳኝ ስብሰባንም አድርጓል። አዲሱ የስፖርት ዳይሬክተር ለመሆን እየተዘጋጀ የሚገኘው ፋቢዮ ፓራቲቺ ዓለም አቀፍ እንግዲህ ልምድ ያለው አሰልጣኝ ማምጣት የመጀመሪያ ምርጫው ነው። ቅድሚያ የሚሰጠው ጣሊያናዊው አሰልጣኝ ቢሆንም በዝርዝሩ አናት ላይ ሮቤርቶ ዲዘርቢ ሁሉንም ነገር ሊለውጥ የሚችል ያልተጠበቀ ስም ሆኖ ብቅ ብሏል። ፔፕ ጓርዲዮላም ትልቁ ምኞታቸው ነው። ምንም እንኳን መጀመሪያ ላይ የፔፕ ጓርዲዮላን ፊርማ ማግኘት ውስብስብ የሚመስል ቢሆንም ስፔናዊው አሰልጣኝ ማንቸስተር ሲቲን የመልቀቅ እድሉ የሚላን ቦርድን በንቃት እንዲጠብቅም ያደርገዋል። በፓራቲቺና በጓርዲዮላ መካከል ያለው የጠበቀ ግንኙነት ምርጫ ወደፊት የበለጠም ተግባራዊ ከሆነ ቁልፍ ጉዳይ ሊሆን ይችላል። በማንቸስተር ሲቲ ያሰልጣ ተቀባኙ ሁኔታም እስካሁን ግልጽ አይደለም። ጋርዲዮላ በቅርቡ ኮንትራቱን አድሶ በዚህ የውድድር ዘመን ኢላማዎች ላይ እንዳተኮረ ቢቆይም የእንግሊዙ ቡድን ለቀጣዩ ዓመት በቻምፒየንስ ሊግ የመጫወት ፈተናዎች እየገጠማቸው ነው። ይበል እንዳለ ሁጎ ቪየና አዲሱ የክለቡ ስፖርቲንግ ዳይሬክተር ለመሆን ተዘጋጅቷል። ቲኪ በርገስታይን ሽግግሩን ለማቃለልም ስልጣኑን ለተወሰኑ ወራት አራዝሟል። በጓርዲዮላ ላይ ፍላጎት ያለው የአውሮፓም አልፎ ስሙ በብራዚል ብሔራዊ ቡድንም ለመምራት እጩ ሆኖ እየተጠራ ሲሆን እንደ ሮናልዶ ሉዊስ ናዛሪዮ ደ ሊማ ያሉ ሰዎች እንደ ጥሩ ምርጫ አድርገው እየተመለከቱት ይገኛሉ። ይሁን እንጂ ሚላን ምንም እንኳን የፔፕ ጓርዲዮላን ሹመት ከባድ ቢሆንባቸውም ታላቅ የሆነ ፕሮጀክታቸውን እንዲመራው ግን ለማድረግ እቅዱ እንዳላቸው ነው መረጃዎች እያመለከቱ የሚገኙት ና። የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝንላቸው ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ስላደረጋችሁ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው፣ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።